ቶንሲል ከምላስ በስተጀርባ በላንካ የጎን ግድግዳ ላይ በሁለቱም በግራና በቀኝ በኩል የሚገኙ ናቸው። እነዚህም የላንካ ክዳንንና የአፍንጫ የውስጠኛውን ክፍል የሚያገናኙ ሲሆን በአፍና በአፍንጫ የሚገቡት ተህዋሲያንን በመዋጋት እኛን ከበሽታ የሚከላከሉ የሰውነት ክፍሎች ናቸው። በዚህ ቪዲዮ ለቶንሲል የሚያጋለጥሆንን ምክንያቶች እንመለከታለን። በተጨማሪም ቶንሲልን መከላከያ መንገዶች እንዲሁም በቤታችን ውስጥ ቶንሲልን ለማከም ማድረግም ምንችላቸው ህክምናዎችን እንመለከታለን። አብራችሁን ቆዩ። የቶንሲል ህመም ብለን የምንጠራው ቅድም የተከስናቸው እነዛ በጉሮሯችን የሚገኙ በአስመሳይ ሰውነት ክፍሎች በባክቴሪያ ወይም በቫይረስ በሚጠብቁበት ሰዓት እነዚህ የሁለት የቶንሲል ክፍሎች ያብታሉ፣ ይኮታሉ፣ እንዲሁም ይከላሉ። ስለዚህ በዚህ ምክንያት የሚመታው ችግር የቶንሲል ህመም ይባላል። የቶንሲል ህመም በቫይረስና በባክቴሪያ የሚመታ ሲሆን ሁለቱም የተለያየ አይነት ደረጃ ያለው የቶንሲል ህመም ነው የሚፈትኩት። የመጀመሪያውም በቫይረስ የሚመጣውን ስንመለከት ይህ የቶንሲል ህመም በባክቴሪያ ከሚፈጠረው አንጻር እምብዛም ለከፋ ደረጃ የማያደርስ ሲሆን በቀላሉ መዳን የሚችል ነው። በሚያሳየው ምልክቶች ውስጥም ከበድ ያለ የጉሮሮ መከርከር፣ መጥፎ የአፍ ጠረን፣ ስንውጥ ህመም መሰማት የመሳሰሉ ብዙም ከበድ ያላሉ ህመሞችን ሊያስከትል ይችላል። እንደሚታወቀው እነዚህ ፓስ መሳይ የሰውነት ክፍሎች የተሰሩት በነጭ የደም ሴል ነው። ነጭ የደም ሴል ስራው እኛን ከተለያዩ በሽታዎች መከላከል ሲሆን ቅድም በዚህ ቪዲዮ መግቢያ ላይ እንደገለጽ ነው፣ እነዚህ ጥሩ በሽታ የመከላከል አቅም ያላቸው ሰዎች ቶንሲል እንዲከሰት ያደረገውን ቫይረስን በውስጣቸው ያለው ኢሚዩን ሲስተም ነጭ የደም ሴል ይህንን ቫይረስ በቀላሉ መግደል ማጥፋት ስለሚችል እምብዛም ጎልቶ የወጣ የህመም ስሜት ሳይሰማቸው በቀላሉ ይድናሉ። በሽታ የመከላከል አቅማችንን የምናሳድግባቸው የተለያዩ መንገዶች ያሉ ሲሆን ከእነዚህም ውስጥ የመጀመሪያው የአመጋገብ ስርዓታችን ውስጥ አትክልትና ፍራፍሬ ማዘወተር ነው። በተለይ በሽታን የመከላከል አቅማችንን በጥሩ ሁኔታ የመጨመር ኃይል ያላቸው ለምሳሌ ጎመን፣ ሰላታ፣ ፍራፍሬዎችን ማዘወተር ይኖርብናል። ሁለተኛው በሽታ የመከላከል አቅማችንን የሚያሳድገው ሬጉላር የሆነ በየጊዜው የአካል ብቃት እንቅስቃሴን ማድረግ ነው። በዚህም ጊዜ በሽታን የመከላከል አቅማችንን ብቻ ሳይሆን የሚያድገው የአተነፋፈስ ስርዓታችን የልብ ምት ስርዓታችንን እንዲሁም ዘርፈ ብዙ ጠቀሜታዎችን ይሰጠናል። ሌላኛው በሽታ የመከላከል አቅማችንን የሚያሳድገው የተመጣጠነ እንቅልፍ መተኛት እና የጭንቀት መራቅ ነው። በተለይ የሰው ልጅ ከ7 እስከ 9 ሰዓት ያላነሰ የእንቅልፍ ጊዜን ቢያሳልፍ በጣም ጥሩ በሽታ የመከላከል አቅምን ይገነባል። ከዚህ ጋር በተያያዘ ጭንቀትን መቀነስ፣ ራስን የከፋ ጭንቀት ውስጥ አለማስገባት በሽታ የመከላከል አቅማችንን ያዳብራል። ከነዚህ በተጨማሪ ቫይታሚን ሲ፣ ቫይታሚን ዲ፣ ዚንክ እነዚህን የመሳሰሉትን መጠቀም በሽታ የመከላከል አቅማችንን በበቂ ሁኔታ ሳድጉልናል። ካስተዋልን ሕፃናትን ከአዋቂዎች ስናነጻጽር፣ ገና ብዙ ያልኖሩና ልጅ ከመሆናቸው አንጻር በሽታ ተከላካይ ነጭ ደም ሴሎቻቸው በበቂ ሁኔታ ያልዳበሩ ስለሆነ የቱንሲል ህመም ሲያማቸው ከአዋቂዎች ከፍ ባለ ሁኔታ ከበድ ያለ ህመም ሲያስተናግዱ ሚስተዋሉት። ከዚህ በተጨማሪ ሕፃናት የቶንሲል መንስኤ ለሆኑት ቫይረስ እና ባክቴሪያ ተጋላጭነታቸው የሰፋ ነው። በሚጫወቱበት ሰዓት ሌላም ተግባር ሲያደርጉ እጃቸውን ወዳፋቸው ውስጥ ስለሚከቱ ለቶንሲል መንስኤ ለሆኑት ቫይረስ እና ባክቴሪያ ይበልቱኑ ተጋላጭ ናቸው። ሁለተኛው የቶንሲል አይነት በባክቴሪያ የሚመጣ ሲሆን ከመጀመሪያው በቫይረስ ከሚመጣው አንጻር ትንሽ ጠንከር ያሉ ህመሞችን የሚፈጥር ነው። ከምልክቶቹም ውስጥ አንገታችን አካባቢ ህመም መሰማት፣ ትኩሳት፣ ታስምታት፣ ብርድ ብርድ ማለት፣ መጥፎ የአፍታርን ለመዋጥ መቸገር። ከዚህ በተጨማሪ ይህ በባክቴሪያ የሚመጣ የቶንሲል አይነት በተለይ እነዚህ ኳስ መሳይ የቶንሲል አካል ክፍሎቻችን በህመሙ ምክንያት ክብ ክብ ነጫጭ ምልክቶችን ይፈጥራሉ። እነዚህ ነጫጭ ክብክብ ምልክቶች ይህ በባክቴሪያ የሚመጣው የቶንሲል ህመም ከፍ ያለ ደረጃ ላይ መድረሱን የሚያመላክቱ ናቸው። በዚህም ምክንያት ደረጃው ከፍ ያለ የህመም ስሜቶች ይፈጠራሉ። በዚህም መጠኑ ከፍ ያለ ራስምታት፣ መጠኑ ከፍ ያለ አንገታችን አካባቢ የህመም ስሜት እንዲሁም ምግብ ለማዋት መቸገር የመሳሰሉትን ህመሞች ይፈጥራሉ። ይህ አይነት የቶንሲል ሕመም በትንፋሽ አማካኝነት ከሰው ወደ ሰው ሊተላለፍ ይችላል። በተለይ በዚህ ህመም ጊዜ ከአዋቂዎች በላይ ህፃናቶች ክፉኛ ይጎዳሉ። ምግብ ለመዋጥ አስቸጋሪ ሁኔታን ስለሚፈጥር ህፃናት ምግብን አይበሉልንም ፈሳሽም አይወስዱም። ስለዚህም ምግብ ባለመመገባቸው ፈሳሽም ባለመውሰዳቸው ይጎዳሉ። እንዲሁም ከዚህ ህመም የመዳናቸውን ፍጥነት በእጅጉ ስለሚቀንስባቸው በቶሎ ከዚህ ህመም አለማገገምን ያስከትልባቸዋል። ይህን በባክቴሪያ የሚመጣ የቶንሲል ህመም ወደ ጤና ተቋም ሄደን መታከም ያለብን ሲሆን ችላ ካልነውና ረዘም ያለ ጊዜ የምንሰተው ከሆነ ወደ ተለያዩ የአካል ክፍሎች በመውረድ ለምሳሌ ለልብ ህመም፣ ወደ ኩላሊት ከወረደ ደግሞ የኩላሊት መድካምን የሚያስከትል አልፎም ተርፎም እስከ ህይወት ህልፈት የሚያደርስ ህመም ነው። በተለይ የህክምና ባለሙያ የሚሰጡንም መድኃኒቶች፣ ትንሽ ተሻለን ብለን ሳናቆራረጥ መውሰድ ይኖርብናል። ምክንያቱም እነዚህ ባክቴሪያዎች መድኃኒቱን የመላመድ ባህሪ ስላላቸው ለከፋድ ጉዳት ያጋልጡናል። የቶንሲል ህመምን መከላከያ መንገዶችን ስንመለከት በዋናነት ቀዳሚ ቦታ የሚይዘው የግል ንጽህና መጠበቅ በተለይም የአፋችንን ንጽህና መጠበቅ ቢቻል በቀን ሁለት ጊዜ ጥርሳችንን መቦረሽ እንዲሁም የቤትና የአካባቢያችንን ንጽህና መጠበቅ አለብን። ሌላው የጥርስ ህመም ችግር ካለብን የጥርሱ ኢንፌክሽን ወደ ጉሮሮ ሄዶ የቶንሲል ህመም ከማድረሱ በፊት መፍትሄ መውሰድ ያስፈልጋል። የጥርስ ህመም ወደ ጉሮሮ የመዛመት ባህሪ ስላለው ለቶንሲል መንስኤ ሊሆን ይችላል። ስለዚህም ጊዜ ሳንሰጥ ወደ መፍትሄው መሄድ ይኖርብናል። ሌላኛው የቶንሲል መመከላከያ መንገድ እጅን በተገቢ ሁኔታ መታጠብ ነው። እጅን በሳሙና በደንብ አድርጎ መታጠብ እጃችን ላይ የሚገኙ ቫይረስና ባክቴሪያ ስለሚያስለቅቅ እጃችንን በሳሙና በደንብ መታጠብ ይኖርብናል። በተለይ ሕፃናት ከጨዋታ መልስ፣ እንዲሁም ከመጸዳጃ ቤት መልስ እጃቸውን በሳሙና በደንብ አድርገው እንዲታጠቡ ማድረግ አለብን። ሌላኛው የቶንሲል መመከላከያ መንገድ በሽታ የመከላከል አቅማችንን ማሳደግ ነው። ቅድም እንደተከስ ነው፣ የተመጣጠነ ምግብ መመገብ፣ ስፖርት መስራት የመሳሰሉትን በማዘውተር በሽታ የመከላከል አቅማችንን በማሳደግ ራሳችንን ከቶንሲል መጠበቅ እንችላለን። የቶንሲልን ህመም በህክምና ክትትል ማዳን የሚቻል ሲሆን ከህክምና ባለሙያ ጋር በመነጋገር ህመሙ እንዳለበት የደረጃ መጠን የተለያዩ መድኃኒቶችንና መፍትሄዎችን ማግኘት ይቻላል። አንዳንድ ጊዜ የቶንሲል ህመም መጠኑ የሰፋ እና ከፍ ወዳለ ደረጃ ከደረሰ የቀዶ ጥገና ህክምና እንደ አማራጭ ሊሰጥ ይችላል። የቶንሲልን ህመም ከዘመናዊው ህክምና በዘለለ ቤታችን ውስጥ ባሉ ቀላል ዘዴዎች ማከም ይቻላል። እንደ መፍትሄ የምንወስዳቸው የተለያዩ አማራጮች ያሉ ሲሆን፣ በተለይ በቫይረስ የሚመታውን የቶንሲል ህመም በቀላሉ ማዳን ይቻላል። እነዚህም ውስጥ የመጀመሪያው ሙቅ ውሃ ውስጥ ጨው ጨምሮ በቀን ሁለት ጊዜ ጉሮሯችን ላይ አድርጎ በመትፋት ማዳን ይቻላል። ሁለተኛው የሙኩሃን ፋሉት መታተን፣ ሶስተኛው ትኩስ ትኩስ ነገሮችን መውሰድ የዝንጅብል ሻይ የሎሚ ሻይ የመሳሰሉትን መውሰድ፣ በአራተኛም በቂ እረፍት በማድረግ የቶንሲል ህመም ማከም ይቻላል። የቶንሲል ህመም ችላ መባል የሌለበት ህመም ሲሆን ባስ ካለ ወደ ሌላ የሰውነት ክፍሎች የመዛመት እድል ያለው ህመም ነው። ይህ ህመም መተኑ እየሰፋና ከፍ ወዳለ ደረጃ የሚደርስ ከሆነ እስከ ሰርጀሪ ህክምና ድረስ ያደርሰን የሚችል ችግር ነው። በዚህ ቪዲዮ እንደጠቀስነው ለቶንሲል ህመም ዋነኛ ምክንያት የሆኑት ቫይረስ እና ባክቴሪያ ናቸው። ስለዚህም እነዚህን ተዋሲያን ለመከላከል የራሳችንን የቤተሰባችንን፣ የአካባቢያችንን ንጽህና መጠበቅ ማዘውተር ያስፈልጋል። በተለይ ህፃናት ከጨዋታ መልስ እጃቸውን በአግባቡ በሳሙና እንዲታጠቡ ማድረግ ይኖርብናል። እንደዚህ አይነት አስተማሪ ቪዲዮች እንዲደርሳችሁ